ከክርስቶስ እግር ስር ቁጭ ብሎ ወንጌሉን በዝምታ የተማረ ከአስራ ሁለቱ ሐዋርያት መካከል ቢሆንም ብዙም የማይታወቀውና ዝምተኛ የነበረው ነገር ግን በእምነቱና ጽናቱ ምክንያት የነገስታቱን አምልኮ ጣዖታት በወንጌሉ ያጠፋው ወንጌልን ለዓለም ሕዝብ ያዳርስ ዘንድ ባሪያ ሆኖ የተሸጠውና ከአረቢያ በረሃማ ምድር እስከ ተራራማዎቹ አርማንያ ሀገር ድረስ የተጓዘው የሐዋርያው የቅዱስ በርተሎሜ ሜዎስ ታሪክን እነሆ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ሐዋርያው ቅዱስ በርተሎሜዎስ ከአስራ ሁለቱ ሐዋርያት አንዱ ሲሆን በርተሎሜዎስ ማለት የተለሜዎስ ልጅ ማለት፣ የትውልድ አረጉ ከነገደ ንፍታሌም ነው። ሐዋርያት ዓለምን ዙሮው ያስተምሩ ዘንድ መድኃኒታችን ኢየሱስ ክርስቶስ በሰጣቸው መመሪያ መሰረት አህጉራትን እጣ ሲጣጣሉ ለቅዱስ በርተሎሜዎስ የደረሰው አልዋህ የምትባል ሀገር ነበር። ይህችም ሀገር በአርመኔ አካባቢ የምትገኝ ናት። ይህ ቅዱስ ሐዋርያ እጣው ከደረሰው በኋላ ሀገሩን ባለማወቁ አንተው ሰደኝና ተመለስ በማለት ሊቀ ሐዋርያት ቅዱስ ጴጥሮስን ጠየቀው። እርሱም ከፈጣሪው በተሰጠው አደራ ይህን ክቡር የሚሆን ሐዋርያ ወደ ተመደበበት ቦታ ሀገረ አልዋሄ ለማድረስ ተዘጋጀ። ከዚህም በኋላ ተነስተው ወደዚያች ሀገር ለመድረስ ሰዎችን በመጠየቅ ጉዞቸውን ቀጠሉ። በጉዞ ላይ ያሉ ግመሎችን ጭኖ ከአንድ ሀገር ወደ ሌላ ሀገር እየተዘዋወረ የሚነግድ አንድ ሲራራ ነጋዴ አገኙ። ለነጋዴውም ከቀረቡና ሰላምታ ከተለዋወጡ በኋላ ቅዱስ ጴጥሮስ የት ድረስ እንደሚሄድ ነጋዴውን ሲጠይቀው አልዋሄ ወደምትባል ሀገር እንደሚሄድ ነገረው። በዚህ ጊዜ እኛም ወደዚች ሀገር የምንሄደውና የምንሄደው እና እባክህ አድርሰን በማለት ጠየቀው። ነጋዴውም የምትሸጡትና የምትለውጡት ነገር ሳትይዙና ምንም ገንዘብ ሳይኖራችሁ ወደዚያች ሀገር ለመሄድ ለምን አሰባችሁ ከየትስ መጣችሁ ብሎ ጠየቀው። ቅዱስ ጴጥሮስም መልሶ እኛ የምንሸጠው የምንለውጠው ገንዘብ የለን፣ ነገር ግን የዓለሙ ሁሉ ቤዛ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አገልጋዮች ከሐዋርያት ውስጥ የምንቆጠር ነን። ተጣለብንም አደራ በዓለም ዙሪያ ዞረን ህገ ወንጌል ሰብከን አሕዛብን ከኃጢአት ጨለማ ማውጣት ከፍጹም ክህደት ወደ ፍጹም እምነት፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከማይጠቅም ትቢት ወደ ትህትና በመመለስ የክርስቶስ ደቀ መዛሙርትና የአማናዊት ህገ ወንጌል ታዛዦች በማድረግ በደዌ ስጋ የተያዙትን በታምራት በደዌ ነብስ የተሰቃዩትን በትምህርት እንድንፈውስ ሀብተ ፈውስ ተሰጥቶናል። ከእርሱ ለራቁትና ለተበተኑት ተስፋም ለቆረጡት ተስፋ መስቀልን ለነፍስም ለስጋም ህይወትን የሚሰጥ ህገ ወንጌልን አስተምረን በአብ በወልድ በመንፈስ ቅዱስ ስም አጥምቀን ይስላ ሥላሴን የጸጋ ልጅነት ካሰጠን በኋላ የመንግስቱ ወራሾች የሆኑ ዘንድ ማዘጋጀት ነው ስራችን፣ አለ። ነጋዴውም እናንተ የክርስቶስ ደቀ መዛሙርት ከሆናችሁማ ሰው ብቻውን ካልኖረ አይጸድቅም እያላችሁ ሚስትን ከባሏ የምትለያዩ ናችሁ ይባላል። ይህንን ትምህርት በዚያች አገር ገብታችሁ ካስተማራችሁ ደግሞ ሚስቴ በእናንተ ስብከት ተምርታ እላኝ እንድትሄድ ነው የምወስዳችሁ። ምን የሞኝ ነው በማለት እምቢታውን ገለጸላቸውና ትቷቸው ሄደ። ከዚህ በኋላ ቅዱስ ጴጥሮስና ሐዋርያው በርተሎሜዎስ ሌላ ነጋዴ ሲመጣ ጠብቀው በተለየ ዘዴ ወደዚያች ሀገር መግባት የሚችሉበትን ሁኔታ ተመካከሩ። አንድ ነጋዴ ሲመጣም ቅዱስ ጴጥሮስ ይህንን ባሪያህን አልዋህ በምትባል አገር ሽጨው ልመለስ ፈልጋለሁና እባክህ ወደ አገር ውሰደኝ ሲል ጠየቀ። ያም ነጋዴ ለብዙ ጊዜ ከሀገሬ ወጥቼ የምኖር በመሆኔ ለቤቴ አገልጋይ የሚሆን ሰው አጥቼ ይኖር ነበር፣ ዛሬ አገኘው። ለመሆኑ ሙያው ምንድን ነው ብሎ ጠየቀ። ቅዱስ ጴጥሮስም ቀለል አድርጎ ወይን ጠባቂ ነው አለው። ያ ነጋዴም እጅግ በጣም ብዛት ያለው ወይን ስለነበረው በሰላሳ ስታቴር በርተለሜውስን ገዛው። ስታቴር ማለት የሮሜ መንግስት ብር ምንዛሪ ሲሆን፣ አንድ ስታቴር አራት ዲናሮች ያህል ነው። ቅዱስ ጴጥሮስም ገንዘቡን ከነጋዴው ከተቀበለ በኋላ አደራ፣ ለሌላ ጌታ እንዳትሸጠው፣ ከባድ ሸክም እንዳታሸክመው፣ ስቃይና መከራ እንዳታበዛበት ሲል ነጋዴውን ተናገረው። ባለጸጋውም የግመሎቹን ሸክም ሲያስተካክል ቅዱስ ጴጥሮስ ገንዘቡን ደብቆ ለበርተሎሜዎስ በመስጠት ለድሆች መጽውተው አለና ወደ ኢየሩሳሌም ተመለሰ። ነጋዴውና ሐዋርያው ቅዱስ በርተሎሜዎስ በበረሃ ውስጥ ረጅሙን መንገድ እንደተያያዙት መንገድ ስተው ምንም አይነት ውሃና አንዳችም የሚቀመስ ምግብ ከሌለበት ፍጹም በረሃ ላይ ደረሱ። ነርሱም ውሃ ጥሙና ችግሩ ጠናባቸው፣ ግመሎቹም በረሃ ባለቁ። በዚህ ጊዜ ሐዋርያው ወደ ፈጣሪው እንዲህ ሲል ጸለየ አቤቱ ፈጣሪ ኢየሱስ ክርስቶስ ሆይ ሰማይና ምድርን በውስጧም ያሉትን ፈጥረ የምትገዛ አባቶቻችንን በበረሃ ሲሰደዱ አብረ የምትሰደድ በቅዱሳን ኃይልና በረከትን የምትሰጥ ከአለት ላይ ውሃን አፍልቀ ወዳጆች ህዝበ እስራኤልን እንደሰጣሃቸው እኛም በዚህ ቦታ ረግፈን አንቅር እነዚህ የሞቱ ግመሎች የሚነሱ ተአምራትህን በበረታች ክንድ አሳይና ይመኑብህ ብሎ ግመሎቹ ላይ ሲጸልይ በምድር ላይ የረገፉት ግመሎች ተነሱ ብርታቱን ሰጥቷቸው እንደተጫኑ ወደ አልዋህ የሚወስደውን መንገድ አግኝተውት በሰላም ደረሱ። ነጋዴውም በርተሎሜዎስን የወይን ጠባቂዎች አለቃ አድርጎ ሾመ። ወይኑንም እያስጠበቀ እየኮተኮተ እየተከለ ለአርባ ቀናት ያህል በስራ ተጠምዶ ተቀመጠ። በዚህ የአርባ ቀን ቆይታው ብዙ ተአምራትን በሚያስደንቅ ሁኔታ ያሳይ ነበር። ለምሳሌ ያህል ሶስት የወይን ግንዶችን ቆርጦ በሌላ ዛፍ ላይ ቢሰቅለው ወዲያውኑ ለምልሞ አብቦ ፍሬ አፈራ። በሌላም ቀን የወይኑ ባለቤት ሊጎበኝ ሲመጣ እባብ ከጉድጓድ ወጥቶ ነደፈው። መርዙም ኃይለኛ ስለነበር በመላው አካላቱ ተሰራይቶ ለሞት አበቃው። ወዳጅ ዘመዶቹም ለለቅሶና ለቀ ቀብር ተሰበሰቡ። በርተሎሜዎስ ግን ወደ እግዚአብሔር ይጸልይ ነበር። ሰዎቹም አንተ ጨካኝ አሽከር ጌታ ሲሞት እንደማልቀስ አፍጥጠት ያለህን እያሉ ጮሁበት። በርተሎሜዎስ ግን ጸሎቱን እስከሚፈጽም ድረስ ታገሳቸውና ያን ባለጸጋ ከእንቅልፍ እንደሚነቃ አፈፍ ብሎ እንዲነሳ አደረገው። የተነሳውን ባለጸጋ ለዚህ ያበቃው ቅዱስ በርተሎሜዎስ መሆኑን መሰከረ። በዚህም የተነሳ በጉዞ ላይ እያሉ ጀምሮ ብዙ ታምራትን ያየው ባለጸጋና የሰበሰበው ሕዝብ ባደረገው ተአምራት ተደነቁ፣ እምነታቸውም ጸና። በእግሩ ስር ወድቀውም በአክብሮት ሰገዱለት። በምድር ላይ ይህን ታላላቅ ድንቅ ስራ የምትሰራ ከአማልክት ውስጥ አንተ ማነ? ምን እንድናደርግልህ ትወዳለህ? በማለት ጠየቁት። ሐዋርያውም እናንተ እንደምታስቡት በስህተት እንደምታመልኳቸው ጣዖታት ሳይሆን የኢየሱስ ክርስቶስ ባሪያ ነኝ። እርሱም የሰማይና የምድሩ የሚታየውና የማይታየውን የፈጠረ ሰው ሆኖም በከበረ ደሙ ፈሳሽነት የዓለምን ኃጢአት የሚያስተሰርይ የሰይጣንን ተንኮል በረቀቀ ጥበቡ ድል ያደረገና የዓለሙ ሁሉ ቤዛ የሚሆን ፈጣሪን አምናለሁ። ስሙም ሙታንን እናነሳለን፣ ጠላቶቻችንን እናሳፍራቸዋለን በማለት የክርስቶስን የባሕርይ አምላክነት አምልቶና አስፍቶ አስተማራቸው። ህዝቡም ለአምላከ በርተሎሜዎስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። ከአምልኮተ ጣዖት ተላቀው ላሴን የጸጋ ልጅነት በጥምቀት አገኙ። ከሞት የተነሳውን ባለጸጋ ምላ ድርግ አድርግ ብሎ ሲጠይቀው ቤተ ክርስቲያንን እንዲያንጽ አዘዘው። ቤተ ክርስቲያኑንም አሰርቶ ሲጨርስ በቅስና ማዕረግ ሾሞ ሌሎችንም ዲያቆናት አገልጋዮችን ሾመላቸው። ከዚህ በኋላ ትምህርቱ በሁሉ ዘንድ እንደተዳረሰ ከተረዳና የወንጌልን ፍሬ ካፈራ ብዙዎችንም ከደዌያቸው ከፈወሰና ከልዩ ልዩ እኩያን አጋንንት የተያዙትን ካዳነ በኋላ ነኢንዶስ ወደተባለች ሀገር እንዲሄድ መንፈስ ቅዱስ አዘዙ። በዚያች ሀገር እንደደረሱም አንቀጸ ብፁዓን የተባለው እና ጌታችን በተራራው ስብከቱ ያስተማረውን አብራርቱ አስተማራቸው። እንዲህ እያለ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። የሚምሩ ብፁዓን ናቸው ይማራሉና። የሚያስታርቁ ብፁዓን ናቸው እግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት ይነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በክርስቶስ ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ዋጋችሁ በሰማያት ታላቅ ነውና እያለ ሲያስተምር፣ እግዚአብሔር የሰዎችን ልቦና እንዲያስተውል ከፈተላቸው። በመንፈሳዊ ጥበብም በለጸጉ፣ ንስሐ ወደ ፈጣሪያቸው ተመለሱ። በህገ ወንጌልም ፍጹም አመኑ። ቅዱሱን ሐዋርያም አከበሩት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባርቤሪያን ሀገር ባርባር ወደምትባል ከተማ እንዲሄድ አመለከተው። ቅዱስ እንድርያስንም እንዲረዳው ወደ እርሱ ላከለት። ሕዝቡም በባዕድ አምልኮ የተጠመዱ ስለነበር ባይቀበሏቸውም እግዚአብሔር ከመካከላቸው አንዱን ሰው የሐዋርያትን ትምህርት እንዲቀበልና ያዘዙትን ሁሉ እንዲያደርግ አዘዘው። ስሙም ካኒበልስ ይባል ነበር። ወደ ከተማው አብረው በሄዱ ጊዜ የከተማው ሕዝብ ሐዋርያትን እንዲበሏቸው አውሬዎችን ላኩባቸው። ካኒባልስ ግን አውሬዎቹን ሁሉ ማጥፋቱንና መግደሉን በማየታቸው በከተማው ካለው ህዝብ መካከል ብዙውን ሰው ወዲያውኑ በሀሳባቸው ተስማምተው በኢየሱስ ክርስቶስ አምላክነት አመኑ። ከመካከላቸውም ካህናትን መርጠው ቤተ ክርስቲያንን ሰርቷል። ሐዋርያው ቅዱስ በርተሎሜዎስ በባህር ዳርቻ ወዳለች ከተማ ሂዶ ወንጌልን ያስተማረ ከመሆኑም በላይ በኢትዮጵያም ወንጌልን ተዘዋውሮ እንዳስተማረ ሩፊኖስ እና ሶቅራጥስ የተባሉ ታሪክ ጸሐፊዎች መስክረዋል። ሁለተኛ ሊቃውንትም በኢትዮጵያ ወንጌልን ከሰበኩት ሐዋርያት ውስጥ አንዱ መሆኑን ታውቋል። ይህ ሐዋርያ ከጌታው የተላከበትን ዓላማ ከግቡ አድርሷል። በተሰጠው ጸጋም ብዙ ሕሙማንን ፈውሷል፣ አይነ ስውራንን አብርቷል፣ የሞተውን አስነስቷል። እግዚአብሔርም በዚህ ቅዱስ አባት ላይ አድሮ ድንቅ ሥራውን ለሕዝቡ አሳይቷል፣ ክብሩን ገልጧል። ብዙዎች አሕዛብም ተገጽሷል፣ የናቁትና ያቃለሉትም ተዋርደዋል፣ ከላይ እንደገለጽነው ነው። በመጨረሻም ቅዱስ በርተሎሜዎስ ጊስሜፌንና ጊኢንዶስ ወደ ተባሉ አገሮች አመራ። እነዚህን አገሮች የሚገዛው የንጉሥ አክርፓ ሚስት እንኳን እስክትለወጥ ድረስ ብዙ ክርስቲያኖችን አፍርቷል። መኳንንቱና መሳፍንቱ የሕዝቡን መለወጥ፣ የአምልኮ ጣዖታቸውን መቅረት፣ ሕዝቡም ከእነርሱ ይልቅ ለሐዋርያው በርተሎሜዎስ ቃል መታዘዝ ተመልክተው በቅናት ተነሱበት። ተከሶም ወደ ንጉሥ አክርፓ ፍርድ ቤት ቀረበ። በዚያም የሞት ፍርድ ተፈርዶበት መስከረም አንድ ቀን በአሸዋ በተሞላ ከረጢት ከተው ከነ ሕይወቱ ባህር ውስጥ ወረወሩትና አረፈ። በነጋታውም ምዕመናን ከባህር አውጥተው በክብር ቀበሩ። አምላከ በርተሎሜዎስ ጸሎቱንና በረከቱን በእኛ ላይ ፍቅሩንም በልባችን ያሳድርብን፣ አሜን።